ሰላም ሰላም የመሰረት አካዳሚ ተከታታዮች፣ አዲስ ነገር ይዘን መተና ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። ለከፍተኛ ትምህርት የመውጫ ፈተና የፈተና ፕሮቶኮል አዘጋጅቶ ዩኒቨርሲቲዎችና ተፈታኞች እንዲያውቁት ማድረጉን የትምህርት ሚኒስቴር አስታወቀ። የተከለከሉ ነገሮችን ይዘው ወደ ፈተና ማዕከላት የመጡ ተፈታኞች ከፈተና እንዲሰናበቱ መድረጉም ተመላክቷል። ሰኔ 03/2017 ዓ.ም የከፍተኛ ትምህርት ዘርፍ የአካዳሚክ ጉዳዮች መሪ ሥራ አስፈጻሚ ኤባ ሚጀና ዶር እንደገለጹት ከሰኔ 2 2017 ዓ.ም ጀምሮ በሁሉም ዩኒቨርሲቲዎች እየተሰጠ ላለው የመውጫ ፈተና የሚያገለግል የፈተና ፕሮቶኮል ተዘጋጅቶ ተፈታኞችና ፈታኞች እንዲያውቁት ተደርጓል። በፈተና ፕሮቶኮል ሰነዱ በመውጫ ፈተና የተከለከሉ ነገሮችን በሰነድ በማዘጋጀት እያንዳንዱ ተፈታኝ ምን ዲሲፕሊን መጠበቅ እንዳለበት፣ በምን አግባብ መስራት እንዳለበትና ጥፋት ከተገኘበት በምን አግባብ እንደሚጠየቅ በዝርዝር የተመላከተበት መሆኑን ዶክተር ኤባ ገልጸዋል። የፈተናውን ጥራትና ደህንነት ማስጠበቅ አስፈላጊ በመሆኑም በየተቋማቱ ከፍተኛ ጥንቃቄዎች መደረጋቸውን፣ ፈተናውንም ከሌሎች ከፍተኛ ትምህርት ተቋማት ተመድበው የመጡ ፈታኞች ተማሪዎችን እንዲፈትኑ መደረጉንም የአካዳሚክ መሪ ስራ አስፈጻሚው ጠቁመዋል። የፈተና ክፍሎችን ደህንነት ለማረጋገጥም ተፈታኞች ወደ መፈተኛ ማዕከላት ከመግባታቸው አስቀድሞ የፈተና ክፍሎች ደህንነት ተጣርቶና ተረጋግጦ እየተፈጸመ እንደሚገኝና በዩኒቨርሲቲ ፕሬዝዳንቶች የሚመራ ግብረ ኃይል ተቋቁሞ በቅርብ ክትትል እንደሚያደርግ ተናግረዋል። በሌላ በኩል ከግንቦት 25 እስከ ግንቦት 30/2017 በተሰጠው ሬሚዲያል ፈተና የተከለከሉ ነገሮችን ይዘው የመጡ የተወሱ ተፈታኖች የፈተናውን ደህንነት ለማስጠበቅ ሲባል ከፈተና እንዲሰናበቱ መደረጉን ዶክተር ኤባ ገልጸዋል። በሬሚዲያል 76,790 ተማሪዎች ለፈተና መቀመጣቸውን፣ ከሰኔ 2 ቀን 2017 ጀምሮ እየተሰጠ ባለው የዩኒቨርሲቲ መውጫ ፈተና ደግሞ 190,787 ተማሪዎች ፈተና በመውሰድ ላይ እንደሚገኙ ኃላፊው ጨምረው አመላክተዋል። የትምህርት ሚኒስቴር መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ሰብስክራይብ አድርጉ።